ኢትዮጵያ የምግብ ለዋላዊነቷን ለማረጋገጥ ለግብርናው ዘርፍ በሰጠችው ትኩረት ምርታማነቷ እየጨመረ መጥቷል። በተለይም ተዘንግቶ የቆየው የበጋ መስኖ ልማት እንዲሁም የአትክልትና ፍራፍሬ ልማት አበረታች ውጤት እየታየበት ነው። በኦሮሚያ ክልል ምስራቅ ሸዋ ዞን የክረምት የስንዴ ስንዴ ምርት አሰባሰብንና ና የበጋ ስንዴን ያስጀመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በክረምቱ 4.5 ሚሊዮን ሄክታር መሬት የስንዴ እርሻ መታረሱን አስታውሰው ምርታማነታችን በየዓመቱ እያደገ መጥቷል ብለዋል። ደረጃ ክረምት ወደ 4.5 ሚሊዮን ሄክታር የሚጠጋ የስንዴ እርሻ ታርሷል። በበጋም እንደዚሁ ይታሰባል። ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ስንዴ በዚህ ዓመት ይመረታል። አምና ከነበረን ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን ምን አይነት ውጤት ማየት እንችል ነበር? አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። አይገናኝ ከ8.5 ሚሊዮን ሄክታር በአቨሬጅ በ40 እንኳን ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። በ35ም ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። ከዛ በላይ እንደሚገኝ ይታወቃልና ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ከስንዴ በተጨማሪ በአካባቢው የሙዝ፣ ፓፓያና አሳ ክላስተር ስራዎችን መመልከታቸውን የገለጹት ጠቅላይ ሚኒስትሩ ይሄው ልማትም በምግብ ራስን ለመቻል የሚያግዝ ነው ብለዋል። የገጠር ሽግግርን ለማረጋገጥ አንዱ መንገድ የእርሻ ማሽነሪዎችን ማበራከት መሆኑንም ተናግረዋል። ገንዘብና ሀብት ለመጨመር በምግብ ራስ ለመቻል ሽጠን ለማትረፍ የሚያግዙ ጉዳዮች ናቸው። እንግዲህ ይሄ ጉዳይ እንዲሳካ በሀሳብና ፖሊሲ ብቻ ሳይሆን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 ሜካናይዜሽን እያደገ በመሄዱ የአካባቢውን የግብርና ብቁነትና ምርታማነት እያሳደገ ይገኛል ያሉት ጠቅላይ ሚኒስትሩ በገጠር የሚታየው የግብርና እንቅስቃሴ የምግብ ሉዓላዊነትን ለማረጋገጥ የሚያስችሉ ናቸው ብለዋል። የምግብ ሉዓላዊነት ለማረጋገጥ በእጅጉ ያግዛል። አሁን በገጠር የሚታየው እንቅስቃሴ ሰው በጓሮም፣ በማሳውም፣ ክረምትም በጋም እንቅስቃሴዎች አሉ። እነዚህ በጣም ጥሩ ናቸው። ይህን እንቅስቃሴ ከማሳ ወደ ቤት መውሰድ ያስፈልጋል።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 ከተማ ብር ማስቀመጥ ከተማ ፎቅ መግዛት ብቻ ሳይሆን እዚህ ያለውን ጎጆ መቀየር የጎረቤት ቤት መቀየር ያስፈልጋልና በአርሶ አደር ህይወት ውስጥ መታየት አለበት፣ በልጆች ውስጥ መታየት አለበት። አሁን የተጀመሩ የግብርና ዘዴዎች ከብዙ ዓመታት በፊት እንደ ሀገር ጀምረን ቢሆን ኖሮ የግብርና ምርታችን በከፍተኛ ደረጃ ይጨምር ነበር ያሉት ጠቅላይ ሚኒስትሩ፣ ግብርናን ጨምሮ ሌሎች ዘርፎችን በማስተሳሰር እየተሰራ ያለው ስራ ተስፋ ሰጪ ውጤት የታየበት ነው ብለዋል። እርሻ ያለውን ስራ በደንብ እንደምታዩት ተስፋ የሚሰጥ ነገር ነው። ብዙ ስራ ይጠበቅብናል ግን ጅማሯ አስደማሚ ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3 4 5 ዓመት በፊት ያው የት እንደነበርን ይታወቃል። በማዕድን ዘርፍ ቢወሰድ በጣም ብዙ ተስፋ ሰጪ ነገሮች አሉ። ኢንደስትሪው በከፍተኛ ደረጃ ሪስፖንድ እያደረገ ነው። እነዚህን አስተሳስረን ምርታማ ተሳደገን ሀብት ካገኘን በኋላ አርሶ አድሮ የሚጠቀምበትን መንገድ ካመቻቸን የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ